አስመሳይ ሁሉ እየተራገፈ እየተራገፈ እየተራገፈ የመጨረሻው ፌርማታ ቀራኔው ላይ የሚገናኙ ሰዎች ይታወቃሉ ማለት ነው። አስረ ግጭ የምነግራችሁ በጎጃም ትግሉ ተሽጧል። ትግሉ ተሽጧል። ተዋጊዎቹ አሉ፣ ጀግኖቹ አሉ፣ ወንዶቹ አሉ፣ ግን ትግሉ ተሽጧል፣ ተጠልፏል እና እነ ፓስተሮቹ ሽጠውታል። የጎጃም ትግል መሪና ምልክት ተደርጎ የሚታወቀው ወንድማችን አርበኛ ዘመነ ካሴ ነበር። እሱ ምንም ማድረግ በማይችልበት ሁኔታ ነው። ወይም ይላሉ እንግዲህ የአርብ የእለተ አርቡን ርዕሰ አንቀጽ ማንበብ ነው ያለባችሁ። የእለተ አርቡ ርዕሰ አንቀጽ ላይ እንዳሰፈር ነው እንግዲህ ምናልባት ድሮኗ አይታችኋት ከሆነ እኔ የዛሬ ዓመት ታህሳስ ጎጃም ከመግባቴ በፊት በሶስት ቀን በሁለት ቀን በሶስት ቀን በሁለት ቀን ድሮኗ የኃይለኛ ኃይለኛ ተዋጊዎችን ኢንጂነሮቹን፣ ዶክተሮቹን፣ የጦር መሪዎቹን በየቤታቸው በየቀበሌያቸው በየሰፈራቸው ሄዳ ትገል ነበረ። ከዚያ በስምንት ደቂቃ ልዩነት ውስጥ ከአምስት እስከ አስራ አምስት ደቂቃ ልዩነት ውስጥ አንደኛው በጣም የሚገርም ኢንጂነር ተገደለ። ከዘመነ ጋር ቆይቶ እንደሄደ። ከዚያ በሚቀጥለው ተረኛው አርበኛ ዘመነ ካሴ ነበረ። ስለዚህ እኔ ጣልቃ ገብቼ አሁን የሚሞት ከሆነ ዘመነ ነው የሚገድለው የሚያስገድለው ደግሞ ራሱ አስረስ ማረይ ነው ወይም ደግሞ የነ ማርሸት ግሩፕ ነው የሚያስገድለው። ምክንያቱም ዘመነን አስገድለው እነሱ የአማራ ፋኑ በጎጃም ተወካይ ሆነው መምጣት ነው የሚፈልጉት ብዬ በድፍረት ተናግሬ የነበረ ያው ከዛ በኋላ ድሮን የምትባል የለችም ጎጃም ውስጥ የሰው ቤት ምዕመናንን፣ ግለሰቦችን ትገላለች እንጂ ጎጃም ውስጥ መርጣ መርጣ የአርበኛ ዘመነ ካሴ ቀኝ እጅ ቀኝ እጅ የሚባሉትን መግደል ካቆመች ዓመት አልፏታል። ዓመት አልፏታል። አሁን አርበኛ ዘመነ ካሴን ለራሱ ሲል ለራሱ ሲል በአዴንም ለራሱ ሲል እና አስረስም ይጠብቁታል ማለት ነው እንደኔ። እሱም ከነሱ ጋር ካለውና ከዚህ ከሴራው ጋር ካለ ደግሞ እግዚአብሔር የእጁን ይሰጠዋል። የንጹሐን አምላክ የእጁን ይሰጠዋል። ይሄ ቃል በቃ ቃል ነው። ምነግራችሁ አርበኛ ዘመነ ካሴ ህዝቡ እንደሚጸልይለት፣ ህዝቡ እንደሚያለቅስለት፣ ህዝቡ እንደሚወደው በእውነት ትግሉን በእነ አስረስ ማረ ሽጦት እሱም የዚህ የሴራው አካል ከሆነ የንጹሐን አምላክ የእናቱ አምላክ የመሆይ አምላክ ይፈርድበታል። ሩቅ አይደለም። እግዚአብሔር እግዚአብሔር ሩቅ አይደለም ብለው የቀሩ አሉ። አሁን እንኳን ኮር ምናምን ሲቋቋም በፍጹም ብለው ወግሞ ያዟሉ። እንውጣኛ እንገንጠልና የራሳችን ያዝ በቃ እኛ ዘመነን እየጠበቅን ለምንድን ነው የምናልቀው? ብለው የወሰኑ አሉ። በአጠቃላይ አስረስ ማረ አጃቢዎቹን፣ የሚስቱን፣ ያጎቱን ልጆች ሆቴል ሊጠቀምባቸው የነበሩትን ዘመዶቹን፣ ፓስተሮቹን አምጥቶ አምጥቶ አምጥቶ የኮሩ መሪ አድርጓቸዋል። ከውጭ ሀገር የስለላ ድርጅቶች ጋር እንደሚሠራ ሊቃውንተ ኢትዮጵያ ተናግረዋል። እግዚአብሔር በሚያውቀው አሁን ከየትኛው ሚዲያ ላይ ገለል ብሎ ጠፍቷል። ያሳቀኝ ግን በሚገርም ሁኔታ ባለፈው ዓመት ባለፈው ሳምንት የቢቢሲ የዜና ወኪል ወደ 23000 የአማራ ሴቶች በአብይ አህመድ ተደፍረዋል፣ በአብያ ወታደሮች ተደፍረዋል። ግማሾቹ የአባል አዘር በሽታ ይዟቸዋል። ምክንያቱም ተነግሯል። ከዚህ በፊት ከኦሮሚያ በሽታ ያለባቸው ያባል አዘር በሽታ ኤድስ፣ ጨብጥ፣ ክርክር ያለባቸው ደግና አማራን የሚጠሉ አማራን እንትን የሚሉ ራሱ ባዮሎጂካሊ ጦር መሳሪያ ስለሆነ በህሊናቸው ላይ በመቶች ለማድረግና አቅመ ቢስ ደካማ ለማድረግና ዘሩን ለማጥፋት ለመበከል ሲባል ወታደሮች ተመርጠው ወደ አማራ ክልል ገብተዋል ተብሎ ነበር። እነ ቢቢሲ ያወጡት ይሄን፣ እኔ ዘመድኩን ያልኩት አይደለም፣ ቢቢሲ ያወጣው ዜና ይሄንን ሴቶቹን በሙሉ ደፍረው ደፍረው ደፍረው ደፍረው ደፍረው ወደ ጤና ጣቢያ የመጡት 2003 ይሆናሉ። ወደ ጤና ጣቢያ ያልመጡትን ደግሞ ማየት ነው። አንድ ሴት ለስድስት፣ አንድ ሴት ለሰባት፣ አንድ ሴት ለስምንት እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያቸው። በበቀል በእልህ የወታደር ካምፕ ባለበት ቦታ ሁሉ የአማራ ሴቶች እየተደፈሩ ለበሽታ ለአባላዘር በሽታ እየተጋለጡ ለኤች አይ ቪ እየተጋለጡ ነው ብለናል። ባለፈው ጊዜ ገና እንደገቡ በደብረ ማርቆስ የአብነት ተማሪዎችን ሰብስበው የብልታቸው ላይ መርፌ በመውጋት ብልታቸው እየበሰበሰ፣ የወንዶቹ የቆሎ ተማሪዎቹ እያበጠ የምትድኑት ገጠር ሄዳችሁ ሴት ስትገናኙ ነው እያሏቸው ዘር ለማጥፋት የተደረገው ታይቷል። ያንን ከአንድ ትልቅ ሰው ጋር በመነጋገር ሕክምና የሚያገኙት እንዲያገኙ ሕክምና የማያገኙት ደግሞ የት እንደደረሱ የማይታወቁ እንዳሉ ነግረናል። ዛሬ በወጣ ዜና ደግሞ ዛሬ በወጣ ዜና ደግሞ ወደ ስንት ሰው ብልቱን ሰልበው ጡቱን ቆርጠው አስከሬናቸው ተገኝቷል ማለት ነው። በአማራ ክልል የሚፈጸመው ነገር እንደ ቀላል እንዳትወስዱት። ይሄ ቢቢሲ ያወጣው ዜና ነው። የሚዘገንን። እናት ፊት እናት ፊት እናታቸው ፊት ቢገድሉኝ ይሻለኝ ነበር። የሴቶችን ህይወት እያበላሻ ያለው የተዘነጋ አማራ ክልል ጦርነት ነው የሚለው ቢገድሉኝ ይሻለኝ ነበረ። ልጅ ፊት እናትን አስገድደው ሲደፍሩ ልጅ ቁጭ ብላ ያየች ማለት አማራ እንደ ቆሻሻ፣ አማራ እንደማይረባ፣ አማራ እንደ ውዳቂ። ይሄ እንኳን የሚያንገበግበው የማይቆጨው የጎጃም ፋኖ ነው። እነ አስረስ ማረን ተሸክሞ እነ ፓስተር ተሰማን እነ ፓስተር ዳዊትን ተሸክሞ የአማራን ዘሩን ያጠፋል ማለት ነው። የአማራ ዘሩን ያበላሻል ማለት ነው። አንቡት፣ የቢቢሲን ያለፈውን ሳምንት አንቡት። እንቅልፍ ነው የምታጡት፣ እንቅልፍ ነው የምታጡት። እኔ ትላንት ምንም መጽሐፍ የደበረኝ፣ ሰሞኑን ምንም መጽሐፍ የደበረኝ በኦሮሚያ አሩሲ የሚካሄደውና በጎጃም ምድር የሚካሄደው የዘር ማጥፋት ጭፍጨፋ ከአእምሮ በላይ ነው። ከአእምሮ በላይ ነው። ከአእምሮ በላይ ነው። ተመልከቱት። ይሄ ሰራዊት ይሄ ሰራዊት ይሄ የፎቶ ፎቶ እያሳየ ዘሩን እያስጨፈጨፈ ያለ ሰራዊት የምትመለከቷቸው ባየ ደስታ የአስረስ መሐሪ አንደበት ማለት ነው ፓስተር ዳዊት መሐሪ የምትመለከቱት ነው አስረስ መሐሪ የምታውቁት ነው ማማሩ መልኬ የምታዩዋቸው ናቸው እነዚህ በሙሉ በሙሉ አማራን የጎጃሙን አማራ እጅ እግሩን ጠፍረው ይዘው እያስደፈሩት ያሉት ናቸው ማለት ነው። እያስደፈሩት ያሉት ናቸው ማለት ሰራዊት አለ፣ ወታደር አለ፣ ፋኖ አለ እንዳይዋጋ እንዳይዋጋ እጅ እግሩን ሽባ አድርገው ይዘውታል ማለት ነው። እንግዲህ አርበኛ ዘመነ ካሴ

የሚመሩት ማለት ነው። በባህር ዳር ውስጥ የትኛውም እንቅስቃሴ ሲያደርጉ በከፍተኛ እጀባና ጥበቃ ነበረ የሚሄዱት ማለት ነው። አሁን የለም። አሁን የበአዴን ባለስልጣናት ከነ አስረስ ማሬ ጋር የተስማሙት ነገር አይታወቅም። ፈታ ብለው ሳይክል እየነዱ የፈለጉበት ሆቴል ገብተው እየበሉ እየጠጡ ነው የሚሄዱት። ጎጃም ያለው የፋኖ ትግል ሌላ ቀልባሽ፣ ይሄን ስናገር ሌሎች በንዴት በንዴት ጉዳዩን ካልቀለበሱት በስተቀር ተሽጧል ማለት ነው። በፊት ከባህር ዳር እስከ ደጀን የነበረው የኬላ ኬላ የግብር ኬላ አሁን የአማራ ፋኖ በጎጃም የነበረው አሁን ጉዳያች አሁን ቶሎ ብሎ እርክ ምክንያቱም መንግስት የዘረፍከውን ዘርፈ የገደልከውን ገድለ ስልጣኔ እንዲቀጥልልኝ እንፈራረም ስለሚላቸው አሁን በዚያ ያሉት ሰዎች ታጋዮች፣ በጎጃም ያሉ ታጋዮች፣ እኔ ሁሉንም ማለት አይደለም፣ ልብ ብላችሁ መአመራሮቹ ገንዘቡን ይመሩ የነበሩ ሰዎች ፈታ ብለው የሚያኖራቸውን ሳንቲም ይዘዋል ማለት ነው። ብረት ጭኖ ከአዲስ አበባ ወደ ባህር ዳር ወደ ጎንደር የሚሄድ መኪና በየኪሎው አስራ አምስት አስራ አምስት ሺህ ብር ነበር የሚከፍለው። ሲሚንቶ የጫነ ወደ አስር ሺህ ብር ነበር የሚከፍለው ሌላውም እንደተጣለበት ነበር የሚከፍለው፣ ምር እስኪል ድረስ ማለት ነው። አሁን በስምምነቱ መሰረት ኬላ ከባህር ዳር እስከ ምናም የለም። አንድ ሁለት ቦታ ብቅ ይላሉ። ከዛ መጥተው መሰብሰብ ይጀምራሉ። መከላከያ መጣ መጣ መጣ ሲባል ሁሴን ቦልቶ ነው ነፍስ አውጪኝ ብለው ይሄዳሉ። ሹፌሮቹ የሚናገሩት ይሄንን ነው። አሁን በቃ ነፍስን ማዳን የዘረፉትን ገንዘብ ዘርፈው የእርቅ ቀኗን የስምምነት ቀኗን ነው የሚጠብቀው የጎጃም የፋኖ አመራሮች ማለት ነው። ይህን በደንብ በግልጽ መነጋገር መቻል አለባቸው፣ በግልጽ መነጋገር መቻል አለባቸው ማለት ጀምረዋል። ስለ ማርያም፣ ስለ ሚካኤል በቃ ያላችሁን ስጡን ማለት ጀምረዋል። ጥቁር አስፋልቱ ነፃ ሆኗል። ከሞጣ ባህር ዳር የሚሄደው መንገድ ግን ለምን እንደሆነ አይታወቅም አሁንም ዝግ ነው መንግስትም በዛ አካባቢ ያለው ህዝብ እንዲደቅ ዋይ ዋይ እንዲል ይፈለጋል ማለት ነው በጎጃም ሚኒሻ ነው አሁን የሚጠብቀው ደብረ ወርቅ ብትሄዱ መርጦ ለማርያም ብትሄዱ ጉንደ ወይን ብትሄዱ ሚኒሻና ልዩ ሀይል እንጂ መከላከያ ብሎ ነገር የለም በፊት መኮድ መኪና የመከላከያ መኪና ቦታ ይሄዳሉ ማለት ነው። እና ይሄ የሚያሳየው እነ አስረስ ማሬ የሆነ ያደረጉት ነገር ሊኖር የተስማሙት ስምምነት ሊኖር ይችላል ነው የሚባለው። በጎንደር እንዲሁ የነ ደረጄ ቡድን ባለፈው ሳምንት ብቻ ባለፈው አስራ አምስት ቀን ምናምን ውስጥ ብቻ ከሁለት መቶ በላይ ከሁለት መቶ በላይ የነ ደረጄ ጦር ወደ መንግስት ገብቷል። ለነ ደረጀ መሳሪያውን የገዛው በውጭ ያለው አማራ ነው፣ በውጭ ያለው ሰው ነው። በቃ ወገኔን ቤተሰቤን እናቴን ተከላከልልኝ ብሎ ዶላሩን እግሩ እስኪንቀጠቀጥ ሰጥቶ የገዛው እንጂ እሳቸው ምንም እንትን ውስጥ የሚገባ የለም። የወሎ በትክክለኛ ትራክና መስመር ላይ ይገኛል። ሸዋም ሸዋ እንግዲህ ትግሬዎቹ ገብተዋል የነ የነ